የ21 ትሪሊዮን ዶላር ሚስጥራዊ ታሪክ ከምድር በታች ከተማ ተረት ወይስ እውነት? አሜሪካ የአለም እጅግ ሀያል ሀገር ሀያ አንድ ትሪሊዮን ዶላር አውጥታ ከምድር በታች የተደበቀ ከተማን ገንብታለች። ጉዳዩን አስገራሚ የሚያደርገው ደግሞ ለባለስልጣናትና እና ለባለ ሀብቶች ብቻ የሚለው ሀሳቧ ነው። ይህ ምን ያህል እውነት ሊሆን ይችላል? አንድ ሀገር በድህነትና በዳ ውስጥ ያለች ለጥቂት የተመረጡ ብቻ እንዲህ ያለ ግዙፍ ፕሮጀክት መፈጸም ትችላለች ወይ? እንጠይቃለን። ጋር ስትቆዩ እነዚህን ሚስጥራዊ ነገሮችን ጠልቀን እውነቱን እንፈልጋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላቸው ውድ ችን በያላችሁበት ያለም ዳርቻሉ እንደምንቆያችውን ሮመን ጸጋዬን ከአክሱም ቲዩብ ሰሞናችንን እንግዲህ በጣም ርዕሰ መነጋገሪያ ሆኖ የቆየው የአሜሪካ ጉዳይ ነው። የአሜሪካ እንግዲህ እንደሚታወቀው በርካታ እዳዎች ያሉባት ሀገር ናት። ምንም እንኳን ከላይ ከላይ የምናየው ነገር ሌላውን ብልጭልጩን ነገር ቢሆንም ከድህነት ወለል በታች የሚኖሩ ዜጎችስ እንዳሏት ስንቶቻችሁ ታውቃላችሁ? ይህንን ብዙዎቻችን የምናውቅ አይመስለኝም። ግን ሁለት ሶስት ፕሮግራም ሰርተንበታል እንደውም እየለገሱ የሚኖሩ ደግሞ ድሃ ማህበረሰብ እንዳሉ በጣም በስቃይ ውስጥ ደግሞ ይህም በጣም ትልቅ ኢንዱስትሪ እንደሆነና ድሃውን እየበዘበዙ እንዳሉ አንድ ሰፋ ያለ ዝግጅት አቅርበንላችሁ ነበረ። ይሄ የነጻነት ሀገር ዓለማችን ልዕለ ሀያል የተባለች ሀገር ነው ወይ እነዚህ ዜጎች የሚኖሩት ብላችሁ ለማመን እስከሚከብዳችሁ ድረስ ያንን ሰፊ ታሪክ አጋርተናችሁ ነበረ። አሁን ደግሞ ከምድር ስር ከተሞችን ገንብታ ጨርሳለች አሜሪካ። እነዚህ ከተሞችን ለምን ገነባች? ለመሆኑ ዓለማችን ጥቂቶች ነው ችምድር የምታስፈልገው። ምክንያቱም ኢንቫይሮመንታችንን ትጋሩና አላቸው። ስለዚህ የዓለም ህዝብ ቁጥር መቀነስ አለበት ይላሉ እነ ኪሲንጀር ማለት ነው። እንግዲህ ስለዚህ እነሱ አለም ላይ ያቀዱት ነገር አለ ወይ? ለምንድነው መሸሸግ የፈለጉት? እውንስ ከእግዚአብሔር ማምለጥ የሚቻለው አለ ወይ? እነሱ እንደሚሉት ከሆነ በምፅአት ቀን አለም ስትጠፋ እኛ ወደዚህ እንሸሻለን ብለው ነው እንግዲህ ይህንን 21 ትሪሊዮን ዶላር አውጥተው ይህንን የምድር ውስጥ ከተማ የገነቡት ማለት ነው። ይህንን ደግሞ በጣም በቁጭት እየተናገሩ ያሉ አንዳንድ ጋዜጠኞችም አሉ። ሌሎች መረጃዎችን አንድ ላይ አድርገን ለእናንተ በሚመጥ መልኩ አዘጋጅተነዋል። ቤተሰባችንን የተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ አድርጉና የዶሎ ምልክት ተጨናቸው እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከምጨረሻው አብራችሁን ዘጋቁ። ሰናይ ቆይታ ይሆንላችሁ። ሴቲቱ በጆርጅ ኤች ደብሊው ቡሽ ዘመን የሎተሪና የከተማ ልማት ረዳት ጸሐፊ ሆና ሰርታለች። በቅርቡ በታከር ካርልስ ቦድካስት ላይ ተገኝታ አንድ አስደንጋጭ መግለጫ ሰጥታለች። እንደሷ ገለጻ ከ1998 እስከ 2015 መካከል የአሜሪካ መንግስት 21 ትሪሊየን ዶላር ወጪ አውጥቷል። ይህ ገንዘብ እንደ ፊትስ ወደ 170 የሚጠጉ ከምድር በታች መሠረተ ልማቶች፣ ከተሞችና የተደበቁ የትራንስፖርት መረቦችን ለመገንባት ውሏል። አንዳንዶች እንኳን በውቅያኖስ ስር ይገኛሉ፣ ስትል ትናገራለች። እነዚህ ከተሞች ለማን ናቸው? እንደ ፊትስ ገለጻ ለተመረጡት ጥቂቶች ማለትም ለባለስልጣናት፣ ለባለሀብቶች እና ለልዩ ልዩ ሰዎች በዓለም ላይ እንደ ኒውክለር ጦርነት፣ የአየር ንብረት ቀውስ ወይም ሌላ አደጋ በሚከሰትበት ጊዜ መጠለያ ለመሆን ነው የተዘጋጀው። ይሄ ነው ታዲያ ጉዳዩን እጅግ አስደንጋጭ እንዲሁም ደግሞ አንገብጋቢ የሆነ ጉዳይ ያደረገው፣ ምክንያቱም ለተመረጡ ሰዎች ብቻ ነው ይሄ ከተማ የተገነባው። ይች ሴትም ይህንን ለማ ለማረጋገጥ ለሁለት ዓመታት መረጃ መሰብሰቧን ትናገራለች። ነገር ግን እስካሁን ተጨባጭ ማስረጃ አላቀረበችም የሚሉም አሉ። ይህ ሴራ ነው ወይስ እውነት የሚለውን ደግሞ እኛ ንፈትሻለን። የፊትስ መረጃ ምን ይላል? የፊትስ መረጃ በዋናነት በሚችጋን ስቴት ዩኒቨርሲቲ ኢኮኖሚስት ማርክ ስኪድሞር በ2017 በወጣው ጥናት ላይ የተመሰረተ ነው። ይህ ጥናት እንደሚያመለክተው ከ1998 እስከ 2015 ባለው ጊዜ ውስጥ የአሜሪካና የመከላከያ የሎተሪ ና የከተማ ልማት መምሪያዎች 1 ትሪሊዮን ዶላር ያልተገለጹ የፋይናንስ ማስተካከያዎችን አድርገዋል። ለምሳሌ በ2015 ብቻ የአሜሪካ ጦር ሰራዊት 65 ትሪሊየን ዶላር ያልተገለጸ ማስተካከያ አድርጓል። ከአመታዊ በጀት 122 ቢሊዮን ዶላር ጋር ሲነጻጸር 54 ጥፍ ይበልጣል። የቁጥር በእርግጥ አስደንጋጭ ነው እና የመንግስት በጀት ግልጽነት ላይ ጥያቄዎችን ያስነሳል። ፊትስ ትቀጥላለች። ይህን ገንዘብ ከምድር በታች መሰረተ ልማቶች እንዲሰሩበት እንደተደረገ ትናገራለች። እንደሷ ገለጻ እነዚህ ተቋማት በተራቀቁ የኢነርጂ ስርዓቶች የሚንቀሳቀሱ ለምሳሌ ለሚስጥር የጠፈር ፕሮግራም ወይም ደግሞ ለሌሎች የመንግስት ፕሮጀክቶች ያገለግላል። እንዲያውም እንደሷ አገላለ እነዚህ ተቋማት በአሜሪካ ውስጥ ብቻ ሳይሆኑ በውቅያኖስ ስርም ይገኛሉ፣ የተደበቀ የትራንስፖርት መረብም የተገናኘባቸው ናቸው ትላለች። ይህ ሁሉ ምን ያህል እውነት ሊሆን ይችላል የሚለውን እንፈትሻለን። የአሜሪካ እውነታ ድህነትና እዳ ሀብት ምን ይመስላል? አሜሪካ በድህነትና በእዳ ውስጥ ያለች ሀገር ናት ስንላችሁ ልትገረሙ ትችላላችሁ። እንዴት ለጥቂት ሰዎች ብቻ 21 ትሪሊየን ዶላር ልታወጣስ ትችላለች ብላችሁም ትጠይቃላችሁ። ይህንን ለመመለስ የአሜሪካን ኢኮኖሚና ማህበራዊ ሁኔታ መመልከት ግድ ይለናል። በ2025 የአሜሪካ ብሔራዊ ዕዳ ከ33 ትሪሊየን ዶላር በላይ ነው። ይህም ከአጠቃላይ የሀገሪቱ ዓመታዊ ምርት ጂዲፒ የበለጠ ነው። በተመሳሳይ ጊዜ ከ40 ሚሊዮን በላይ አሜሪካውያን ኢትዮጵያውያን በድህነት አረንቋ ውስጥ ይኖራሉ። እናም የቤት እጦት፣ የህክምና ወጪዎች በርካቶችን እያስጨነቀ ነው። በሌላ በኩል አሜሪካ የዓለም ቁጥር አንድ ኢኮኖሚ ነች ትባላለች። እናም የእሷ ባለ ሀብቶችና ኮርፖሬሽኖች በዓለም አቀፍ ደረጃ ከፍተኛ ተጽዕኖ አላቸው። ለምሳሌ የሚውሰድ ግሎባል ፓወር ኤሊት ያሉ ድርጅቶችና እንደ ቢልበርግ ግሩፕ ያሉ ሰዎች እንደ ቢልበርግ ግሩፕ ያሉ ስብሰባዎች ብዙ ጊዜ በሴራ ንድፈ ሀሳቦች ውስጥ እንደ ሚስጥር እንደ ሀያላን ተጠቃሾች ይሆናሉ። ይህ ሁሉ እንደ ፊትስ ያሉ ሰዎች የ21 ትሪሊዮን ዶላር ወጪ ለተመረጡ ጥቂቶች ብቻ ሊሆን ይችላል የሚለውን ግምት እንዲያስቡ ያደርጋቸዋል። ነገር ግን ይህንን ያህል መጠን ያለው ገንዘብ በሚስጥር ማውጣትና መደበቅ እንደምን ተቻላት? እውነታው ምንድን ነው? እንደ ቼን ማውንቴን በኮሎራዶ ራቨን በፔኒሴልቢያ እና ማውንት ወይዘር በቨርጂኒያ ያሉ የአሜሪካ መንግስት ከምድር በታች ተቋማት መኖራቸው ይታወቃል። ያውቃሉ። እነዚህ በተለይ በቀዝቀዛው የዓለም ጦርነት ወቅት ለመንግስት ባለስልጣናት መጠለያ ሆነው ያገለግሉ ነበረም። ለምሳሌ 911 ጥቃት ወቅት የኮንግረስ መሪዎች ወደ ማውንት ወይዘር ተወስደው ነበረ። ነገር ግን ፊትስ እንደምትለው ከዚህ በጣም ትልቅና ጠልቅ ሚስጥር የያዘ ነው ሄኛው ትላለች። 170 የሚጠጉ ከተሞች እያንዳንዶቹ በውቅያኖስ ስር በተደበቁ ትራንስፖርት ሰራተኞች የተገናኙ ናቸው። ይህንን ለመፈጸም በሺዎች የሚቆጠሩ ሰራተኞች፣ መሐንዲሶች፣ አቅራቢዎችና ተቋማት መሳተፍ ነበረባቸው። እናም ደግሞ ሁሉም በሚስጥር መቆየት ነበረባቸው። በተጨማሪም እንደዚህ ያለ ግዙፍ ፕሮጀክት የተራቀቁ ቴክኖሎጂዎችን፣ ግዙፍ የኤነርጂ ምንጮችና ያልተገለጹ የግንባታ ዘዴዎችን ይፈልጋል። ይህ ሁሉ በሚስጥር መከናወን ምን ያህል ከባድ እንደሆነ መገመት አያቅታችሁም። በተጨማሪም ፊትስ የምትጠቀምበት የስኪድሞር ጥናት ያልተገለጸ የፋይናንስ ማስተካከያዎችንም ይጠቅሳል። ነገር ግን ይህ ገንዘብ ከምድር በታች ከተሞችን ለመገንባት ወጥቷል ብላለች። እነዚህ ማስተካከያዎች የፋይናንስ ስህተቶች፣ የሂሳብ ችግሮች፣ ወይም ሌሎች ያልተገለጹ ፕሮጀክቶች ሊሆኑ ይችላሉ። ነገር ግን የፊትስ መደምደሚያ በግምት ላይ የተመሰረተ አይደለም። የአሜሪካ መንግስት ይህንን መረጃ በይፋ እስካሁን ሳያረጋግጥ ተሸፍኖ ቆይቶ ነበረም። እነ ኒውዮርክ ፖስትን ጨምሮ በጣም በርካታ ድረገጾች በፊት ገጻቸው ላይ ይዘው ወጥተዋል ይህንን መረጃም። በኒውዮርክ ፖስት መሰረት ታዲያ በጆርጅ ኤች ደብሊው ቡሽ አስተዳደር ስር የነበረችው የቀድሞ ባለስልጣን ካትሪን ኦስቲን ፊትስ አሜሪካ 21 ትሪሊየን ዶላር ወጪ በማውጣት ለተመረጡ ሀብታሞችና ባለስልጣናት ከምድር በታች ከተማ እንደተገነባ ተናግራለች። የፕሮጀክት ከ1998 ከላይ እንዳልናቸው እስከ 2015 ባለው ጊዜ ውስጥ 1170 ያህል የከርሰ ምድር መዋቅሮችን ያካተተ ሲሆን አንዳንዶች ከውቅያኖስ በታች መሆናቸውን ደግሞ አበክራ ትናገራለች። ፊትስ ይህንን መረጃ በ2017 በሚችጋን ስቴትስ ዩኒቨርሲቲ ኢኮኖሚስት ማርክ ስኪድሞር ባወጣው መሰረት ላይ ተመስርታ ነው ጥናቱን ያካሄደችው። ሪፖርቱ በመከላከያና ቤቶች ልማት መስሪያ ቤቶች ውስጥ 21 ትሪሊየን ዶላር ያልተፈቀደ ወጪ መኖሩን ነው ያመለከተው ማለት ነው። ነገር ግን እነሱ ለመሸፋፍን በብዙ እየሞከሩ ነው። ካትሪን ኦስቲን ፊትስ እንደምትለው እነዚህ የከርሰ ምድር ከተሞች ለምጽአት ቀን ወይ ደግሞ ለከፍተኛ አደጋ ሲከሰት የሚደበቁበት ተደርገው ተዘጋጅተዋል። ፕሮጀክቱ ታዲያ ለሀብታሞችና ለባለስልጣናት ብቻ የተዘጋጀ ነው። ሌሎች ሚስጥራዊ ፕሮግራሞችን ለምሳሌ ጠፈር ፕሮግራምን ለመንደፍ ወይ ደግሞ ለመደገፍም ሊያገለግል ይችላል ይባላል። ይህ ከተማ ነው ለመሆኑ ኃያላኑ እንዳሉት የዓለም የምጽአት ቀን ቢመጣ ከምድር ውስጥ በተገነቡ ቤቶች ሸሽተን ማምለጥ እንችላለን ወይ ነው ዋናው ጥያቄ። መጽሐፍ ቅዱስ ስለ መጨረሻው ዘመን ምን ይለናል? በዮሐንስ ራእይ ምዕራፍ 6 ቁጥር 15፣ 16 የምድር ነገሥታትና ታላላቅ ባለጠጎች ሁሉም ባሪያዎችና ጨካኞች በዋሻዎችና በተራሮች በአለቶች ውስጥ ተደበቁ። አለቶችና ዋሻዎችም በዙፋን ላይ ተቀምጦ ካለው ከፊታችን ውደቁልን፤ የተቀመጠውን ቁጣን ቀን ሲመጣ ማንም መቆም ይችላል ይላሉ። የጥቅስ የሚያሳየው በመጨረሻው ቀን ማንም ከእግዚአብሔር ፍርድ መደበቅ እንደማይችል ነው። ስለዚህ በፊት የተነገረው ይህ ከተማ እንዳለ አገር ያወቀው ፀሐይ የሞቀው ጉዳይ ቢሆንም ከእግዚአብሔር ግን ማምለጥ እንደማይችሉ ደግሞ ይታወቃል። እነሱ ግን እናመልጣለን ባዮች ናቸው። እስካሁን የኒውዮርክ ፖስት ዘገባን የፊስት መግለጫና ከጀርባ ያለውን ሴራ ተመልክተናል። ነገር ግን በጣም አስፈላጊው መልእክት የመጽሐፍ ቅዱስ ቃል ነው። በማቴዎስ ምዕራፍ 24 ቁጥር 44 ላይ እንደዚህ ይላል ኃይለ ቃሉ ኢየሱስ እንዲህ ይላል፣ ስለዚህ እናንተም ተዘጋጁ የሰው ልጅ በማታስቡበት ሰዓት ይመጣልና። ይህ ማለት ከመደበቅ ይልቅ ልባችንን ለእግዚአብሔር መስጠትና በእምነት መኖር አለብን ማለት ነው። በዮሐንስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንደዚህ ወደደው፣ አንድ ብቸኛውንም ልጅ ሰጠ፣ በእርሱ የሚያምን እርሱ እንዳይጠፋም የዘላለም ሕይወት እንዲኖረው ይላል። ይህ የተስፋ መልእክት ነው። ከተማ ወይም ደግሞ ዋሻ ሳያስፈልግ በእግዚአብሔር እምነት ደህንነታችን ተረጋግጧል። ነገር ግን እንደዚህ አይነት ዘገባዎች ሲመጡ ከእነሱ መማር እንጂ መፍራትና መሸሽ የለብንም። ለመጨረሻው ቀን በመንፈሳዊ መዘጋጀት እንጂ በቁሳዊ መዋቅሮች መታመን እንደሌለብን እኛ ክርስቲያኖች እናምናለን። ታዲያ ከዚህ ጋር ተያይዞ የሚነሳው አሜሪካ ምን አስባለች፣ ዓለም ላይ ምን ለማድረግ አስባለች የሚለውም መነሳቱ አይቀርም። ይህች ዓለም ለተመረጡት ብቻ ተገቢናት ብለው የሚያምኑ አሉ። ኃያላን እንዲሁም ደግሞ የጨለማው ማህበረሰብ አባላት ይህች ምድር ለተመረጡት ብቻ ትገባለች፣ ስለዚህ የህዝብን ቁጥር መቀነስ አለብን ብለው በተደጋጋሚ እየነገሩን ይህንን ቃል አለማምደውናል። በጦርነት በባዮሎጂካል የጦር መሳሪያ እንዲሁም ደግሞ በረሃብ በልዩ ልዩ ነገሮች የዓለም ህዝብ ቁጥር እንዲቀንስ ይፈልጋል። ምክንያቱም እንደነሱ አባባል ከሆነ ይህች ምድር ለጥቂቶች ለተመረጠች ብቻ ትገባለች ነው። ከላይ እንዳላችሁ አሜሪካ በእዳ የተዘፈቀች እና በርካታ ሚሊዮን ዜጎቿም በድህነት አረንቋ ውስጥ እንደሚኖሩ መረጃ ያሳያል። ሀያ አንድ ትሪሊዮን ዶላር አውጥታ ግን ለባለ ሀብቶች ለተመረጡትና ለባለስልጣናት ብቻ ይች ምድር ትገባለች ሲሉ ከሚመጣው መዓትም ለማምለጥ ለምጽአት ቀን ብለው ከተማን ገንብተዋል። ያለ ምክንያት አይደለም። አሜሪካ ዓለም ላይ ልታደርግ ያቀደችው ኒውክለርን ጨምሮ ሌሎች ነገሮችንም ያለ ያለፈው ወረርሽኝንም የመሰለ ነገር አንዱ የቀዷ አካል ነው የሚሉም አሉ። ያም ሆኖ ግን የምጽአት ቀን ከመጣ ማንም አይድንም ነው ጥያቄው። ምክንያቱም እግዚአብሔር በሸለቆች በተራሮች፣ በውቅያኖሶች እና በባህር ውስጥም ስላለም እኛ ራሳችንን መጠየቅ አለብን። እንደዚህ አይነት መረጃዎችን ስናይ የእውነት ልባችን ለእግዚአብሔር ዝግጁ ነው? ካልሆነ ግን አሁንም ዝግጁ ማድረግ አለብን። መጸለይ፣ ንስሐ መግባት፣ በእግዚአብሔርም ተስፋ መኖር ይጠበቅብናል።